ሰላም፣ ጤና ይስጥልን። እንዴት አላችሁ? ለክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም በጤና እግዚአብሔር አደረሳችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ አደረሰን እንላለን። የመልሕቅ ቤተሰቦቻችን የኢየሱስ ክርስቶስ የትንሳኤ በዓል ሲከበር ለእናንተ ለምትወዷቸው ሰዎች በአጠቃላይ ለሁላችን ሰላም፣ ፍቅር፣ እምነትን ይዞልን እንደሚመጣ እናምናለን። ይህ የትንሳኤ በዓልም እርስ በእርሳችን ይቅር የምንባባልበት፣ ለተሻለ ነገር የምንሰራበት በዓል እንዲሆን እንመኛለን። ለመላው የክርስትና እምነት ተከታዮች መልካም በዓል። በዓሉ የሰላም በዓል የፍቅር በዓል ይሁንላችሁ። ላገባችሁ፣ በትዳር ውስጥ ላላችሁ ቤታችሁን የሰላም ቤት የፍቅር ቤት እግዚአብሔር ያደርግላችሁ። ላላገባችሁ ደግሞ በራሳችሁ ዓለም በተለያየ ሕይወት ያላችሁ ሰዎች እግዚአብሔር ሰላሙን፣ ፍቅሩን፣ ጤናውን ይስጣችሁ። የምታስቡትን እግዚአብሔር ያሳካላችሁ። እንግዲህ በዓል በዓል የሚሸቱ ነገሮችን እስኪ በተቻለ መጠን ለማንሳት እንሞክራለን። ብዙ ጊዜ በባልና በሚስት መካከል በዓል ሲመጣ የሆነ ጥሩ ጠባሳ ጥሎ ማለክ ሲገባው በጣም መጥፎ ጠባሳ ጥሎ ያልፋል። በዓል እንደ ትዝታ አንስተን ትላንትና፣ የዛሬ ዓመት፣ የዛሬ ሁለት ዓመት፣ የዛሬ አስር ዓመት እኔ እናንተ ፋሲካ እንደዚህ ነበር ያከበርነው። የዛሬ አስር ዓመት እኔ እናንተ ባዶ የሆነች ሶስት በሶስት የሆነች ቤት ውስጥ ቁጭ ብለን እንቁላል ቀቅለን በኖርማል ሽሮ ወጥ አሳልፈን ነበር ከአስር ዓመታት በኋላ ደግሞ ቤት አለን፣ መኪና አለን፣ ንብረት አለን፣ ልጆች አለን፣ በጣም ብዙ ነገር አለን። ትናንትና በዓሎች እንደዚህ እንደዚህ እያሳለፍን የመጣሁት ብሎ ወደኋላ ተመልሶ የሚያወሱት ወይ ደግሞ የሚያነሱት ጥሩ ትዝታ ካለ ደስ ይላል። የሆነ መጥፎ ጠባሳ ካለ ደግሞ ወደኋላ ተመልሰን የዛሬ አስር ዓመት ታስታውሳለህ? እኔም በፋሲጋ ቀን አንተ ጥለኸኝ ሄደ ቅርጫ ቤት ቀኑ ሙሉ ውለህ ማታ መጣህ። በበዓል ቀን እኔ እንትተ እናትህ ጋር አሳልፍ። ጥሩ ትዝታዎች አሉ። በበዓል ጊዜ ላይ በጣም መጥፎ ትዝታዎች አሉ፣ ከአይምሯችን የማይጠፉ በዓላት ሲመጡ ለእኛ ተጨማሪ ነገር ይዘውልን ይመጣል። በዓሉ አንደኛ አንድ ነገር ነው የምናከብረው። በሰው ህይወት ውስጥ እንግዲህ በዓላት በእስልምናውም በክርስትናውም ራሳቸውን የቻለ ሃይማኖታዊ ትርጉም ያላቸው በዓላት አሉ። እነሱን ስናከብራቸው የምንከብረው እኛንን ለራሳችን የሆነ ጥሩ ነገር አላቸው። እንደ ሰው ደግሞ በዓሎቹም ስናከብር ስናሳልፍ በዓሉን ልክ አዲስ ዓመት ለምሳሌ ባልና ሚስቶች አዲስ እቅድ ሊያወጡ ይችላል። አዲስ ስራ ሊጀምሩ ይችላል። ልጅ ስለመውለድ ሊያስቡ ይችላል። ልክ አዲስ ዓመት ሲመጣ እንደዚህ እንደሚያስቡት ሁሉ በእስልምናውም በክርስትናውም በዓል ሲመጣ ያንን በዓል በጥሩ ሁኔታ ለማሳለፍ እቅድ የሚያወጡ አሉ። ሚስቱ አይምሮ ላይ ጥሩ ነገር ለማስቀመጥ ባለቤቷ አይምሮ ላይ ጥሩ ነገር ለማስቀመጥ። በዚሁ በተቃራኒ ደግሞ ኖረው ኖረው ኖሮ በዓል ሲመጣ ብቻ ነገር ነገር የሚላቸው በዓል ሲመጣ ጭቅጭቅ ይመጣበት። ገንዘብ በተመለከተም ሊሆን ይችላል። ቤተሰብ ጋር ሄድ እዚህ እናሳለፍ። በዓል ሲመጣ መጣልኝ በማለት ፈንታ መጣብኝ የሚሉ ሰዎች አሉ። ደግሞ የሚሉ የሆነ ነገር ይፈልጋሉ። ልክ ሁድ ሲመጣ የት ነው የምንዝናና፣ በዚኛ ሁድ ብሎ እንደሚጓጉት ሁሉ ሁድ መጣ ደግሞ ድጋሜ ሊጨቃጨቅ ሁድ መጣ ድጋሚ ቤት ልውል ነው ብለው የሚሳቀቁ ሰዎች አሉ በተቻለ መጠን የፍቅር ቃላትን ብትጠቀም መመሰጋገን ብቻ በጋራ ፈጣሪ ማመስገን ብቻ የሚስት አይምሮ ላይ ሊሆን ይችላል የባለቤተሽ አይምሮ ላይ ሊሆን ይችላል በዓል ሲመጣ በጣም በሚገርም ሁኔታ ፍቅራቸውን ኦቨር የሚጨምሩ ባልና ሚስቶች አሉ ፍቅራቸውን የሚያድሱ ሰዎች አሉ ኦብቪየስሊ ይታወቃል ይሄ ልክ በዓል እንደመጣ እንዲናደርግ እንዲናደርግ በመባባል ፍቅራቸውን የሚያድሱ ባልና ሚስቶች አሉ ቤተሰብ ጋር ወጣ የሚሉ ባልና ሚስቶች አሉ እቤት ሎ የበዓልን እሷ ባህል ልብስ ለብሳ እሱም የባህል ልብስ ለብሶ ሽርጉድ ብለው በቃ አዲስ እንደተወለደ ሰው የሆነ ነገር ፊል የሚያደርግ ተሰምቶት የማያውቀው ነገር እየተሰማው የሚያሳልፍ እንዳለ፣ ሚስትየውም ጋር ተሰምቷት የማያውቅን አዳዲስ የሆነ ስሜቶችን የምታስተናግድ ሴት አለች። ስለዚህ በእንደዚህ አይነቱ ወቅት ላይ ሚስትህን ማበረታታት ብትችል፣ ማድነቅ ብትችል፣ ማገዝ ደግሞ ብትችል፣ እሷ ብቻ ኩሺና ላይ ገብታ እኔ ከዚህ በፊት ብያቸዋለሁ፣ ዶሮ ሌሊቱን ሙሉ ሰርታ ከሌሊቱ ስምንት ሰዓት ዘጠኝ ሰዓት ወይ ደግሞ ሰባት ሰዓት ጨርሳ እሷ ተኝታ ዋት ምን ብለ ትበለዋለ ማለት ምን ብለ ትበላል? ያንን ዶሮ አንተ ትንሽ የሆነ ኮንትሪቢት ያላረክበትን። ኦፍኮርስ የሴት ድርሻ ነው ማገዝ መታገዝ የማትፈልግን ሴት አትነካኩ። በነገራችን ይሄ ኩሽና ገብተ ስታግዛት ደስ የማይላትን ሴት አታግዛት። ወንድ ግን ማገዝ ያለበትን ነገር አገዝትኝ፣ የሆነ ትዝታ ጥለህባት ታልፋለህ። በአለን ኮ ሲመጣ እንደዚህ ተጋግዘን ነው የምናሳልፈው። አንድ ሰው ላይ ብቻ ጫና ከሆነ ስትበላው ራሱ አንተ ደስ እያለ ትበለዋለህ። አንተ ደስተኛ ነ፣ ሰንበዲ ግን ራስ ምታት አለባት። እስኪ አስበው፣ አንተ በጣም ራስ ምታት ላይ ህመም ላይ ሆነ ሰንበዲ ደግሞ የሆነ ነገር ላይ ሆኖ እኩል ይመጣል፣ ደስታቸው አይመጣም። ሁሌ በዓል ሲመጣ ሚስት ላይ ራስ መታት፣ ሚስት ላይ ጫና፣ ባለቤት ላይ ጫና፣ ገንዘቡ ላይ ጫና፣ ልጆች ላይ ጫና፣ ቤተሰብ ላይ ጫና ከሆነ በቃ በዓሉ መጣብኝ ነው የምንለው። በዓሉ መጣልኝ የምንለው መተሳሰብ ሲኖረው ነው። ሚስት ባለቤቷ ማሰብ ስትችል፣ ባለ ሚስቱ ማሰብ ሲችል፣ ሚስት ለባሏ ማሰብ ሲችል፣ ባለ ሚስቱ ማሰብ ሲችል። ከዛ ውጭ ደግሞ ትዕግስት ቢኖር በዓል ላይ ግርግሮች ስለሚበዙ ትዕግስት ይጠይቃል። ቤተሰብ ጋር መሄድ አለ ወይ ቤተሰብ ወደኛ መምጣት አለ፣ ከቤት አትውጣ አለ፣ ከቤት ልውጣ አለ፣ ጓደኞቼ ጋር ልሄድ አለ፣ አልሄድ አለ በዓል መጣ ቁጥር ይሄ ሚስ አንደርስታንዲንጎች ይፈጠራል። እና ትታሆ ሰላምህን ብታተር እና በዓሉን በጥሩ ትዝታ ለማሳለፍ እ ትግስት ቢኖርክ ወይ ደግሞ ትግስት ቢኖርክ በ ማለት መናገር እየቻልክ መናገር እየፈለክ መናገር አለመቻል፣ በቃ ኖ አልናገርም ብለህ ማለት መናገር እየፈለሽ መናገር አለመቻል፣ አንተ መናገር እየፈለክ መናገር አለመቻል። ለምን ያቺን በዓል በሰላም ማሳለፍ ይህን ማታረክ ከሆነ በዓሉን ደፍርሰው አንተም ደፍረሰ ባለቤትም ደፍርሰ ቤተሰብህ ተበጥብጦ ምኑን አከበርከው? ስለዚህ በበዓል በመጣ ቁጥር ትንሽ መተጋገዞች ቢኖሩ ከዛ መደማመጦች ቢኖሩ፣ የት እንሄድ፣ እንዴት እናሳልፍ ቁጭ ብሎ ፕላን ማድረግ ቢኖር፣ ገንዘብን በተመለከተ የት እንሄድን በተመለከተ ትሪት መደራረግን በተመለከተ ስጦታ መሰጣጠትን በተመለከተ ስለ በዓሉ አንዳንድ ነገር ማውራትን በተመለከተ፣ እንደዛ ከሆነ በዓሉ የሰላም በዓል ነው። በዓሉ የፍቅር በዓል ነው። በዓሉ የሚገርም ነገር እናንተ ላይ ጥሎ ያለ። ያ ካልሆነ ግን እኔ መቶ ፐርሰንት እርግጠኛ ነኝ የምታነሱት ነገር ነገር የለም። የዛሬ ዓመት ሲመጣ ብዙ ምንም የሚያስላችሁ ነገር የለም። የዶሮ ወጡ እንዳለ የበግ ስጋው እንዳለ ቅርጫው እንዳለ ሁሉ በተቻላችሁ መጠን ጥሩ ነገር አሳልፋችሁ ጥሩ ትዝታ አሊያም ደግሞ ጥሩ የምስጋና አፕሪሼት የማድረግ የማድነቅ የማበረታታት ባህል ከበዓሉ ጋር አስታከብ ማድረግ ብትችል፣ እንደዛ ከሆነ በዓሉ የሰላም በዓል ነው፣ የደስታ በዓል ነው፣ የፍቅር በዓል ነው። በዓሉ በራሱ ምንም ያደረገን ነገር የለም። ቀኑ ምንም አላደረገንም። ቀኑን ግን የምናሳምረው ማስቀያሚ የምናደርገውም እኛ ነን። ስለዚህ ብዙ ጊዜ ባህል ዓል ሲመጣ ጫና ስለሚበዛ ለመግባባቶች ይፈጠራል የትን ሄድ አለመግባባቶች ይፈጠራሉ ከዛ ውጭ ደግሞ ገንዘብን በተመለከተ በዓል ሲመጣ አለመግባባቶች ይፈጠራሉ እነዚህን ሶስቱን በተለይ የትን ሄድ ገንዘብ እንዴት እናውጣ ከዛ በተረፈ ደግሞ እንተጋገዝ ላይ ሁልጊዜ በዓል ላይ ጫና ይፈጠራል ወይ ደግሞ ጭቅጭቅ ይመጣል እቺን በዓሏን በጣም በሰላም በጥሩ ሁኔታ ካሳለፋችሁ ቀጣይ ደግሞ አዲስ ዓመት ላይ ሊሆን ይችላል አይምሯችሁ የጓጓ ውስጣችሁ የጓጓ ነው በዓል መተጠበቁት እና ሰበብ ትፈልጋላችሁ በቃ ይሁን ደስ የሚል ነገር ለመፍጠርና እቺ ነገር ብትጠነቀቁ በዓል ሲመጣ ብዙ ጭቅጭቅ ስለሚመጣ የፍቅር ቃላቶች ልንበጥጠም ብንችል ከዛ ትግስት ቢኖርክ ትግስት ቢኖርሽ ብያቸዋለ። ከዚህ በፊት የዛሬ ስንት አመት ፋሲካ ጓደኛ ቤት ሂጅ እሱ ቁጭ ብሎ ስልክ እየጎረጎረ ነው። በእርግጥ ለእኔ ካለው እንትን የተነሳ ነው። እሱ ጠርቶ በቃ ይሄን አንጪ፣ ይሄን አንጪ፣ ግን በጣም አጣደፋት። በቃ ይሄን ቶሎ ስጋ ጨምርለት፣ የዶሮውን አድርጊለት፣ ጥብስ እኮ ይወዳል፣ ፀግሽ እንትን አድርጊ፣ በቃ የያዘችውን እቃ ምንም አልቀር ሰው። አንዳንድ ቦታ ላይ ሚስቶች ይሄ እኮ አሁን በነገራችን ላይ በዓለም እኮ ሴት ልጅ እገዛ ትፈልጋለች እንዳትሉ እገዛ ማትፈልግ ሴት አለች። አንዳንዴ ሚስቴ እገዛ ትፈልጋለች ብለህ ስታግዛት በቃ ቁጭ በል ነው፣ ቁጭ ስትል ደግሞ አላገዘኝም ነው። ሴቷም የሆነ ነገር ትፈልጋለሁ ይሄን ስታደረግ ያንን ፈልጋለሁ። ለምሳሌ እጇን እየከተፈች ቢላ ቢቆርጣት ወይኔ እኔ ናት፣ በቃ አይዞ አይዞ ሻሽ ስትል እኔ እሱ ወንዳ ወንድ ቢሆን ነው ደስ የሚለኝ፣ በቃ ቆፍጠን ብሎ አይዞ ምናባቱ እንዴ ምናምን ቢለኝ ነው ደስ የሚለኝ ምትል ሴት አለ። አይ ደግሞ አይዞ ቆፍጠን በይ ጠንከር በይ ልክ ስትል ደግሞ እኔ እጄ እየደማ እኮ እሱ ጠንከር በይ ቆፍተ ሰር በይ ስል በቃ ይሄ በዓል ዓለም በጣም የሚያናድደው እንደማይንድ ሴታችን ነው። እንዳይምሯችን እንዳስተዳደጋችን ነው። በቃ እንደዚህ እንክብካቤ ተወዳለች ስትል፣ እንክብካቤ ባበዛህባት ቁጥር የምታጣት ሴታለች። አንዳንድ ሴቶች ወንድ በጊዜ ቤት ገብቶ ቤት እንዲውል ይፈልጋሉ። አንዳንድ ሴቶች ደግሞ ቤት ሲውል የሚጨንቃቸዋል። እዚህ ተጎልቶ ያለችን ከስተመር አለች። ቀኑ ሙሉ እዚህ ተጎልቶ ያለችን እና ይሄን ካራክተር እንዳይኖር ይሄን የማይወዱ ሰዎች አሉ። ይሄን ካራክተር እንዳይኖር ይሄን የማይወዱ ሰዎች ግን፣ እንደየሚስት ባህሪ፣ እንደየሚስቶቻችሁ ባህሪ፣ እንደየሚስቶቻችሁ ልማት፣ እንደየሚስቶቻችሁ ማንነት መራመር ትችላለን። ቤታችሁን፣ ሰላም በዓሉን በሰላም ታሳልፋላችሁ። ከዛ ውጭ ትንሽ መተጋገዝ ቢኖር ሚስት ከባለቤቷ ጋር መነጋገር ይችላል። ከዛ ውጭ ደግሞ የት እንሄድ፣ የአንቺ እናት ጋር፣ የእኔ እናት ጋር፣ እዚህ እናሳልፍ፣ እዛ እናሳልፍ፣ እነዚህ እነዚህ የመሳሰሉ ነገሮች አሉና ይህን ትንሽ አስቡበት። በድጋሜ በዓሉ የሰላም በዓል የፍቅር በዓል ይሆንላችሁ። ቤታችሁ ፍቅር የሌለ ሰላም የሌለ ቤታችሁ ሰላም ፍቅር የሚዘንብበት ቤት እግዚአብሔር ያደርግላችሁ። ከበዓል ማግስት ሰርጎች አሉ። ስለ ሰርጎች ደግሞ በሰፊው የምናወራበት ጊዜ ይኖራል። አመሰግናለሁ። መልካም በዓል ይሆንላችሁ። በድጋሚ መልካም ጊዜ።